ይስጥልኝ በ2010 ዓ ም በምድረ ኢትዮጵያ ለውጥ ከመጣ በኋላ ስድስት ዓመታትን አሳልፈን አሁን ወደ ሰባተኛው አመት ላይ እንገኛለን። በእነዚህ ዓመታት በተለያዩ መስኮች ዘርፈ ብዙ ማሻሻያዎች ተደርገዋል። በዋናነትም የአገልግሎት አሰጣጥን ማዘመን አንዱ ነው። የአገልግሎት አሰጣጥን ካዘመኑ ተቋማት መካከል ደግሞ የኢትዮጵያ ኤሌክትሪክ አገልግሎትን ማንሳት እንችላለን። ሰባት ዓመታት እንዴት አለፉ በሚለው ርዕሰ ጉዳይ ላይ ከኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ጋር ቆይታ እናደርጋለን። ተከታተሉን። የኤሌክትሪክ ኃይልን ለህብረተሰቡ ለማዳረስና የተደራሽነት ሽፋንን ለማሳደግ እንደ ተቋም የተሰሩ ስራዎች እና የተገኙ ስኬቶችን እናንሳ። እንደሚታወቀው የኢትዮጵያ እንግዲህ ህዝብ አሰፋፈሩ በጣም ከቨሬጁ በጣም ተበታት ነው ያለበት ሁኔታ እንዳለ ይታወቃል። አክሰሳችን ዝቅ ያለ ደረጃ ላይ ነው የነበረው። አሁን ወደ 54 ፐርሰንት አካባቢ ነው ያለው። በዚህ በሰባት ዓመት ውስጥ መብራሃት ያገኙ የገጠር ከተሞች ብዛት ወደ 1382 ያህል አካባቢ ናቸው አብዛኞቹ በገጠሪቷ ኢትዮጵያ እንዲሁም በወረዳና በዞን ያሉ ከተሞች ናቸው ማለት ነው የዚህ ድል ተጠቃሚ የሆኑት። ይሄ አክሰስ ወይ ደግሞ የከቨሪ የሃይለ የማዳረስ ስራው የሚተሰራው በኋላነት ከግሪድ ማለት ቀጥታ ከኢነርጂ ኤነርጂ መስመር እየተዘረጋስ ከጫፍ ያሉ ኢትዮጵያ ከተሞች ማዳረስ እንደማለት ነው። ከዛ ውጭ ደግሞ ራሱን በቻለ ሁኔታ በዚህ በሶላር ኦፍግሪድ ፕሮጀክቶች የተለያዩ ፕሮጀክቶች ተነድፎ በተለይ ከወርልድ ባንክ እና ከኤዲቢ ፋይናንሶች በመጀመሪያ ወደ 12 ከተማ ከዛ በመቀጠል ወደ 25 የሚሆኑ የገጠር ከተሞች እንዲሁም አሁን ደግሞ በኢምፕሊሜንቴሽን ፌዝ ያለ ወደ አንድ መቶ አንድ ከተሞች እነዚህ እንግዲህ አክሰስ ሬታችንን በደንብ ከፍ ያደርጉታል ማለት ነው። በኦፍ ግሪድ እና በኦን ግሪድ የአክሰስ ከቨሬጁን በደንብ የማስፋቱ ስራ ባለፉት ሰባት አመታት የተከናወነበት አመት ነበር ማለት ይቻላል። በተለይ ኢትዮጵያ ካላት የሕዝብ ቁጥር አንጻር የተጠቃሚዎችን ቁጥር በመጨመር የተደራሽነቱን ፍትሐዊ በሆነ መልኩ ተደራሽ ከማድረግ አንጻር የተሰሩ ስራዎች ምን ይመስላሉ? እንግዲህ እንደሚታወቀው የገጠር ከተማ ፕሮጀክት ፋይናንስ የሚደረገው በዋናነት መንግስት ነው፣ ኢዩ ሳይሆን መንግስት ነው ፋይናንስ የሚያደርገው። ከመንግስት ካዝና በየአመቱ የሚመደብ ወደ አንዳንድ የአንድ ቢሊየን ካልፎም ሁለት ቢሊየን የሚሆኑ በጀት ከዛ የሚመጣበት ሁኔታ አለ። በተጨማሪ ደግሞ ከወርልድ ባንክ እና ከኤዲቢ ቅድም እንዳነሳሁት የሚመጡ ፋይናንሶች አሉ። እነዚህም ፋይናንሶች ኢኩይቲውን በጠበቀ መልኩ የክልሎችን ኮታ በጠበቀ መልኩ በየአመቱ የምናገናኛቸው ከተሞች አሉ። እነዚህ ከተሞች እንግዲህ በየሁሉም አቅጣጫ ያለውን የህብረተሰብ ክፍላችንን ብርሃን እንዲያገኝ ድል እየሰጠ ያለ ፕሮጀክት ነው። በዚህም ሂደት ውስጥ ከሰባት ዓመት በፊት ወደ ሶስት ሚሊዮን አካባቢ ደንበኛ ሶስት ነጥብ ሁለት አካባቢ ሚሊዮን ደንበኛ ነው የነበረን ይህም አክሰስ ከቨሬጁ እየሰፋ እየበዛ ከመምጣት የተነሳ ወደ አምስት ነጥብ አንድ ሚሊዮን አካባቢ የሚደርስ ደንበኛ የኤሌክትሪክ ኃይል አግኝቶ ቆጣሪ አግኝቶ ተገናኝቶላቸው ይጠቀሙ ያሉበት ሁኔታ አለ ማለት ነው። ከአቅርቦት አንጻር ስናነሳ ምን ያህል ደንበኞችን በቁጥር ደረጃ ተደራሽ ማድረግ ይቻላል? አሁን ከተፈጠረው አክሰስ አንጻር መጨመር ስድስት ሺህ ሜጋዋት ማለት በጣም ትልቅ ነው። ትልቅ ቁጥር ነው፣ እና ብዙ ርቀት መሄድ ይኖርብናል። ትልልቅ ኢንዱስትሪዎችም ኢንፋክት ስላሉ እነሱም ከስር ከስር ኢፒም ከፓወር ተቋምም አዳዲስ የሚገቡ ማወንጫዎች እየጨመሩ ስላሉ ቁጥሮቹን እንዳልኩት መጨመር እንችላለን። ስቲል ብዙ ሩም አለን ለኢምፕሩቭመንት ማለት ነው። እስከ 20 ሚሊዮን እና ከዛ በላይ ማገናኘት ይጠበቅብናል። ተቋምን ከማዘመን ጋር በተለይ የኤሌክትሪክ ኃይል አገልግሎት ከዚህ ቀደም በጣም በርከት ያሉ ቅሬታዎች የሚነሱበት ተቋም እንደመሆኑ የኤሌክትሪክ አገልግሎቱን በቴክኖሎጂ በማዘመን ማህበረሰቡ የሚፈልገውን አገልግሎት እንዲያገኝ ከማድረግ አኳያ የሰራችኋቸው ስራዎችስ ምን ይመስላሉ? ተቋምን ከማዘመን አንጻር ይሄ ተቋም ስድስት ዓመት አካባቢ በፊት ሙሉም ፕሮሰስ የውስጥም ፕሮሰሶቻችን የኤችአር፣ የፋይናንስ፣ የግዢ እና ሌሎች የደንበኞች አገልግሎት ፕሮሰሶቻችንን ከማዘመን ነው የጀመርነው። ፋይናንስ ስል ለምሳሌ የዛሬ ሰባት ዓመት ላይ አንድም ደንበኛችን ገንዘቡን በዲጂታል አማራጭ መክፈል አይችልም ነበር። ትልቁ ማሳያ ይሄ ነው። ዛሬ ላይ ግን ዘጠና ነጥብ ስምንት ፐርሰንት ያህል ካሉን ከአምስት ነጥብ አንድ አካባቢ ሚሊዮን ደንበኞች በዲጂታል አማራጭ ገንዘባቸውን ሰፈር ሳያደረጉ መንገድ ላይ ሳይዘረፉ እኛም ኤፊሽንሲያችን ጨምሮ በአግባቡ ደሊቨሪ እየተደረገ ነው ያለው ማለት ነው። ዊች ሜንስ ተቋማችንም ትልቅ ጥቅም አግኝቶበታል እንደ ሀገርም ይህን አካባቢ በደንብ የዘመነበት ከተለያዩ ተቋማት ከቴሌኮም እና ሌሎች የዲጂታል አማራጭ ከሚሰጡ ተቋማት ጋር አብረን እየሰራን ይሄ ትልቅ ፕሮግረስ የመጣበት ነው። ከዛ ውጪ የሰራተኛን ፐርፎርማንስ፣ የውስጥ ስራዎቻችንን ዲጂታይዝ የማድረጉ ሂደት ቅድም እንዳልኩት በዚህ በኤአርፒ በሳፕ ሲስተም ሰፊ የሆኑ ስራዎች ተሰርተዋል። ትልቅ እድል ነበር ማለት ነው። ቴክኒካል ስራዎች አካባቢ ያሉ ስራዎቻችንን የዲስትሪቢሽን መስመሩን የማዘመን ስማርት ሜትር ወይ ደግሞ ቆጣሪዎቻችን ወደ ስማርት ማምጣት ስርቆትን ከመከላከል ኢነርጂ ሎስን ከመከላከል አንጻር የተሰሩ ስራዎች አሉ። ወደ 41 ሺህ አካባቢ የሚደርሱ የከፍተኛ ኃይል ተጠቃሚ ደንበኞቻችን ስማርት ሜትር ተጠቃሚ ሆነዋል። ከዛ በተጨማሪ ደግሞ ግሪዱንም ስማርት ከማድረግ አንጻር የተጀመሩ ስራዎች አሉ። ግሪዱን ማለት ከማመንጨት ከዲስትሪቢሽን ጀምሮ ከሰብስቴሽኖች ጀምሮ እስከ ኤነርጂውን እስከሚጠቀሙ ደንበኞቻችን ኦር ኢንዱስትሪዎች ድረስ ያለውን ኢንፍራስትራክቸር የማዘመን ስራም በሂደት ያለ እና እንደ ትልቅ የፕሮጀክት ኢኒሽቲቭ እየሄድንበት ያለበት መሆኑን፣ በተጨማሪ ኢንፍራስትራክቸሮቻችንን እንዳይወድሙ ያሉበትን ስታተስ የምንከታተልባቸውን ትልልቅ ሶፍትዌሮች ኢምፕሊመንት የማድረግ ስራዎች አሁን እስፔሻሊ በቅርቡ በአጭር ጊዜ በረጅምና በመካከለኛ ብለን የያዝናቸው እቅዶች ውስጥ ያሉና በአጠቃላይ ተቋሙን በዲጂታል አማራጮች ር ዲጂታይዜ ማድረግ ጂይስ ወይ ደግሞ የተለያዩ አይነት የቴክኖሎጂ አማራጮችን ተጠቅመን ደንበኞቻችን የሚመጥናቸውና የሚገባቸውን ሰርቪስ እንዲያገኙ የመስራቱ ሂደት በደንብ ተጀምረዋል። እዚህ ተቋም ውስጥ ማለት ነው። በከተሞች በተለይ ከተማን ከማዘመን ስራዎች ጋር ተያይዞ የኤሌክትሪክ ኃይል አገልግሎቱንም በተለይ መሰረተ ልማት ዝርጋታውንም የማዘመን ስራዎች የተሰሩ ነው የሚገኙት። ይሄ በተለይ ተቋሙን ምን ያህል ውጤታማ እያደረገው ነው? ከዚህ ቀደም በተቋሙ ላይ የሚነሱ ችግሮችን እስከ መቅረፍ አንጻር የማዘመን ስራው ምን አስተዋጽኦ አድርጎለታል? ኢነርጂ በኮንዳክተር በኮፐር ወይ በአልሙኒየም ገመድ ውስጥ የሚያልፍ ነው። እነዚህ በባህሪያቸው ለውስ አላቸው። ምናጣቸው ኤነርጂዎች ይኖራሉ። የሚባክን ኤነርጂ አለ ማለት ነው። እኛ ከምንገዛው ተቋም ገዝተን ለደንበኛው ስንሸጥ በመሀል የምናጣው ኤነርጂ አለ፣ በዚህ ባለመዘመኑ እና አፕግሬድ ባለመደረጉ ይህም በማድረጋችን ሎሶቻችንን የመቀነስ ስራ በደንብ ይሰራል። ከዛ በተጨማሪ ደንበኞቻችን ብዙ የሚቆራረጥባቸው ኃይል የነበረባቸው ኤሪያዎች አፕግሬድ ሲደረግ ወይ ደግሞ እዛ አካባቢ ያለ ለምሳሌ አዲስ አበባ እዚህ ኤሪያ ያለ ኔትወርክ ሲሻሻል ትራንስፎርመሩ ካፓሲቲው ከፍ ሲል ኮንዳክተር ወይ ደግሞ የመሸከም አቅሙ ሳይዙ ከፍ ሲል የመቆራረጡ መጠን ወደ ታች ያወርደዋል ማለት ነው። ዊች ሚንስ የህብረተሰቡን ቅሬታ በደንብ ያወርደዋል፣ ሳትስፋክሽኑ ይጨምራል። እኛም መሰብሰብ ያለብንን ገቢ በአግባቡ እንድንሰበስብ ይረዳናል ማለት ነው። የኤሌክትሪክ አገልግሎትን ማዘመን ላይ የተለያዩ ስራዎች የተሰሩ ነው የሚገኙት። እነዚህ ስራዎች የተሰሩትን ያህል ደግሞ የኤሌክትሪክ አገልግሎትን በጥራት መስጠት ላይ ክፍተቶች ይታያሉ። ይህም ከኃይል መቆራረጥ፣ ረዘም ላሉ ቀናት መጥፋት ይታያል የሚሉ ቅሬታዎች ከማህበረሰቡ ይነሳል። የችግሩ ምክንያት ምንድን ነው? በተቋሙስ ይህንን ችግር ለመሻገር ምን የተሰሩ ስራዎች አሉ? ከመቆራረጥ አንጻር ስፔሻሊ የአዲስ አበባን ስናነሳ አሁን ሰፊ ችግሮች ነበሩ። መቆራረጥ ባይደ በሁለት ምክንያት ነው። አንድም ፕላንድ ኢንተራፕሽን የሚባል አለ። ፕላንድ ማለት ፕሮጀክቶች ሲኖሩ የኤሌክትሪክ አደጋ ሌላው አካል ሰሪው አካል ላይ እንዳያደርስ በሰዓት ተገድቦ በመረጃም ተነግሮ በሚዲያዎችም ኮሚኒኬት ተደርጎ የሚቋረጥበት ስርዓት አለ። ዞሮ ዞሮ እሱም ደንበኛው ኤነርጂ እንዳያገኝ ያደርገዋል። ሌላው ደግሞ አንፕላንድ ወይ ደግሞ ሳይታሰብ መቆራረጦች ይፈጠራሉ። እሱ የሚፈጥረው አንድም ለምሳሌ አዲስ አበባ ከተማ ውስጥ የተለያዩ አይነት ስራዎች ሲሰሩ አንደርግራውንድ ወይ ደግሞ መሬት ስር የሚያልፉ ኬብሎችን በተለያዩ ተቋማት ከቅንጅት ክፍተት የተነሳ መቆራረጦች ሲፈጠሩ ከርመዋል። እሱ አንዱ ትልቁ ድክመት ነው። ሌላው ደግሞ ቅድም እንዳነሳሁት አፕግሬድ መደረግ ያለባቸው ኢንፍራስትራክቸሮች መሻሻል ያለባቸው መስመሮች ሳይሻሻሉ በመቅረታቸው አሁን ከተማውን አስተውላችሁት ከሆነ ብዙ ዛፎችን እየቆረጥን ያለ ነው። ዛፎች ደግሞ ኤርዝ ወይ ደግሞ ቴክኒካሊ የመቆራረጥ ምክንያት የሚፈጥሩ በመሆናቸው እሱም አንዱ ሌላው ትልቁ ችግር ነው። ከማርጀቱ የተነሳ ኔትወርኩ ወይ ደግሞ ሳይስተካከሉ በመቅረታቸው ገመዶቹ ሲነካኩ፣ ሰብስቴሽን አካባቢ ያለው ደግሞ ከፓወር ካምፓኒ አንጻር የካፓሲቲ የዚህ የሰብስቴሽን የአቅም ውስንነት ችግሮች የኔትወርኩ ራሱ የኃይሉን የማድረስ የአቅም ውስንነት ቻሌንጆች ሲኖሩ መቆራረጦች ይከሰታሉ። እነዚህን ችግሮች ለመፍታት ከባለድርሻ አካላት ፋይናንሰሮች አሉ፣ ኤዲቢ አለ፣ ወርልድ ባንክ አለ፣ የራሳችንም ኢንሃውስ ፋይናንስ አለ። እነዚህን ፋይናንሶች በመጠቀም እነዚህን ፕሮጀክቶች የማዘመን ሪሃቢሊቴት የማድረግ አቅማቸውን የማሳደግ ስራዎች እየተሰሩ ነው ያሉት ከፓወር ተቋም ጋር አብረን በቅንጅት እየሰራን ነው። እነሱም እነዚህ የኃይል ሰብስቴሽን አካባቢ ያሉ የፓወር ትራንስፎርመሮች ወይ ደግሞ ትልልቆቹ ሰብስቴሽን ማመንጫ ያሉባቸው ቦታዎች ካፓሲቲ ሊሚቴሽኖችን የሚፈቱበትን አብረን የምንፈታበትን ስርዓት በጋራ ቁጭ ብለን እየተፈቱ ነው ያሉት። ከዚህ ቀደም የቅሬታ አሰጣጥ ስርዓቱ ላይ በርከት ያሉ ችግሮች ይነሱ ነበር። ይህ ተቋም እነዚህን ችግሮች በተለይ የቅሬታ መቀቢያ ስርዓቱ ላይ የነበሩትን ችግሮች ከመቅረፍ አኳያ ምን ያህል ተራምደዋል? ከቅሬታ አንጻር ብዙ ርቀት መሄድ ይኖርብናል። ቅሬታ እንግዲህ ምንጩ ሰርቪሱን የሚፈልገውን ሰርቪስ ካለማግኘቱ የተነሳ ነው። ፐብሊኩ ያን ቅሬታ የሚያመጣው እና ዘጠኝ ዜሮ አምስት የሚባል የኮንታክት ሴንተር አለን ቅሬታ በዛ በዋናነት የምንሰማበት ትልቁ ፕላትፎርም ነው። በቂ ካፓሲቲ ግን አልነበረውም። ይሄ ኮንታክት ሴንተር አሁን በኤአይ ጭምር የሚደገፍበት ስርዓት ተፈጥሮ ወደ ፋይናል ኢምፕሊሜንቴሽን ስቴጅ እየሄደበት ያለበት ሁኔታ ነው ያለው። በአዲስ አበባ ብቻ ነው ተወሰነ የቆየው። አሁን በሀገር አቀፍ ደረጃ ሮል አውቴ የማድረጉም ስራ በቅርብ ይሰራል። እዛ አካባቢ የሚያስፈልጉ ፋሲሊቲዎች ተጨምሮ በተጨማሪ ደግሞ ቴሌኮምም የተሻለ ልምድና የተሻለ ተሞክሮ ያላቸው ስለሆኑ ከነሱም ጋር አብረን ለመስራት ግንኙነቶች፣ ኮሚኒኬሽኖች አሉ። ሶ ይህን ቅሬታ የህዝብን ቅሬታ በደንብ ሰብተን ሶሉሽን ወይ ደግሞ መፍትሄ ለመስጠት በትኩረት እየሰራን እንደሆነ እስካሁን የነበረው በምንፈልገው መጠን አለመሆኑን ለመውሰድም ጭምር እፈልጋለሁ ማለት ነው። ውስጥ አሰራርስ ብልሹ አሰራርን ከመቅረፍ አንጻር የተሰሩ ስራዎች ምን ይመስላሉ? ይህም አንዱ የህብረተሰቡ የቅሬታ ምንጭ ስለሆነ ከዚህ ከስነ ምግባር ጋር መጠነ ሰፊ የሆነ ችግር ይስተዋላል። እዚህ ተቋም ላይ ደንበኞቻችን ብዙ ቅሬታ ያመጣሉ። የመጡ ቅሬታዎችን ደግሞ በአግባቡ ቆጥረን አስተዳደራዊ እርምጃ የሚያስወስዱ ሁኔታዎች አስተዳደራዊ እርምጃ የወሰድባቸዋል። ከሱም አልፎ ደግሞ በህግ መጠየቅ ያለበት አካል በሱ ፕሮሲድ እያደረገ የሚጠየቅበት ሁኔታ ተፈጥረዋል። በተጨማሪ የሚያግዘንን አንድ ሶፍትዌር ዲቨሎፕ አድርገን ኦልሞስት ወደ ወር ጊዜ አካባቢ ይሆናል ይመስለኛል። ዲቨሎፕ ተደርጎ ኦንላይን ነው ያለው። ሰው ደንበኞቻችን ሞባይሎቻቸው ላይ ጭነው ር ዌብ ላይም ገብተው ቻት ቦትም ስላለው ቴሌግራሞችም ላይ ስላሉ ስላለ ይሄ አፕሊኬሽን ያጋጠማቸው ችግር ካለ ችግሮቻቸውን ወደኛ ሰርቨር ወደኛ ሴንተር እዚህ ማንም ሳያየው ሌላ አካል ጣልቃ ሳይገባ መላክ ይችላሉ። ያን የመጣን መረጃ ደግሞ የኛ የስነ ምግባርና የጸረ ሙስናና የህግ ቲሞች እያጠሩ ለማኔጅመንትም ይቀርባል፣ እንገመግማለን። ኤቭሪዊክ ስንት ኬዝ መጣ፣ ምን አይነት ኬዝ ነው ምን አይነት ሁኔታ ያለው ቅሬታ ነው ወይ ደግሞ የስነ ምግባር ብልሹነት ሁኔታ ያለበት ስታትሱ ይታያል እሱን ካየም በኋላ ቅድም እንዳልኩት ለሁለት ከፍለን በውስጥ በአስተዳዳዊ አክሽን የሚያልቅ ሲሆን በዛ ያልቃል ወደ ህግ መሄድ ያለበት ጉዳይ ሲሆን ደግሞ ተላልፎ ይሰጣል ማለት ነው ዞሮ ዞሮ ይሄ ተቋም አገልግሎቱ አካባቢ እና ከስነ ምግባር ጋር ያለውን ኢሹ በቁርጠኝነት ለመፍታት እኔም ሆንኩ የኔ ቲም ተነስተዋል። ይሄን ችግር ደግሞ ፈተን ህዝባችንን የምናረካበት ጊዜ ሩቅ አይሆን ብዬ አስባለሁ። እንደ ተቋም ማሳያዎችም አሉ። እኛ ተቋም ውስጥ ብዙ የህይወት መስዋዕትነት የሚከፍሉ ብዙ ሰራተኞች አሉ። ቀንና ሌሊት የሚደክሙ፣ ሀገራቸውን ከፍ ለማድረግ የሚጥሩ ብርቱ ሰራተኞች አሉ። የዛ ነው ያህል ደግሞ ትንሽ ጥቂት ቁጥር የሆኑ ግን ደግሞ ተቋሙን ስሙን ያጠለሹ ያበላሹ ስነ ምግባር ብልሹ የሆኑ ሰራተኞች አሉ። አዘ ሴም ታይም ደግሞ በመሀል ብዙ የድለላ ቼንም አለ። እዚህ ኤሪያ ላይ ከኛ ሰራተኞች ጋር አብረ ሆኖ የተቋሙንም ስም የሚያበላሹ የሀገርንም ስም ጭምር የሚያበላሹ አካላት አሉ። እነዚህን አካላት ከጸጥታ ከሚመለከታቸው የጸጥታ አካላት ጋር ሆነን ይህን ችግር የመፍታት ስራ ኦልሬዲ ተጀምረዋል። ይሄን ዘመን ይሄን ጊዜ ይህን ችግር እንደምንሻገረው ይሄ ተቋም ትልቅ ለውጥ አምጥቶ እንደ ሀገርም የምንረካበትና የምንኮራበት ተቋም እንደሚሆን ምንም ጥርጥር የለኝም። ከዚህ ከዚህ ከደንበኞች አገልግሎትና ስፔሻሊ ከሁለቱ አንጻር ማለት ነው ትልቅ የምንፈታው ችግር የቤት ስራ እንዳለ ይሰማኛል። አገልግሎት አሰጣጥ ጋር የሚነሱ ችግሮችን በፈጣን ምላሽ በመስጠት አገልግሎቱን ቀልጣፋ በማድረግ የህብረተሰብ እርካታን ከመፍጠር አንጻር ትኩረት የተደረጉባቸው ስራዎች ምን ይመስላሉ? የአገልግሎት ቅልጥፍናን ለማምጣት አማራጩ ቴክኖሎጂና ቴክኖሎጂ ብቻ ነው፣ መዘመን ብቻ ነው የመጨረሻ ሶሉሽኑ። ከዘመኑ ጋር መሄድ ካቃተን አገልግሎታችንም ወደኋላ ከቀረ ህዝቡም እያማረር እኛም እንደ ተቋም ማደግ ሲገባን እየቀጨጭን ነው ምንሄደው። ስለዚህ ዲጂታል ትራንስፎርሜሽን በጣም ምንም አማራጭ የማይሰጠው ሁኔታ ነው ማለት ነው፣ እዚህ ተቋም ውስጥ ያለንበት ሁኔታ ሙሉውን ግሪድ አገልግሎቱን በአጠቃላይ ሞደርናይዝ የማድረግ ዲጂታይዝ የማድረግ ስማርት ግሪዶችን ኢምፕሊመንት ማድረግ የተለያዩ አይነት የቴክኖሎጂ አማራጮችን ተጠቅሞ ደንበኞቻችንን ከሰው ንክኪ አርቀው በቴክኖሎጂ ብቻ ተጠቅሞ ሰርቪስ የሚያገኙበትን ሁኔታ መፍጠር የመጨረሻ አማራጫችን። ይሄን ደግሞ የጀምርንበት ሁኔታ ነው ያለው። አሁን ትልልቅ ኢኒሺየቲቭዎችን ይዘናል። ከደንበኞች አገልግሎት እንዳልኩት ከቆጣሪ ስማርት ቆጣሪዎችንና ስማርት ግሪድ ኢምፕሊሜንቴሽን፣ ሌላው ደግሞ የሪሃብሊቴሽን ስራዎችን በርትቶ ጠንክሮ መስራት አክሰስን በኦፍ ግሪድም ሆነ በኦንግሪድ በዚህ በሶላርም ሆነ በቀጥታ ከምናመነጨው ኤነርጂ ትን ትኩረት ሰጥተው በጀት እያሻሻለ ከጊዜ ወደ ጊዜ ፈጥነን ወደ መቶ ፐርሰንት አክሰስ ማድረስ ግድ ይለናል ማለት ነው ህዝባችንን ፕሮፐርሊ ሰርብ ለማድረግ ከአገልግሎት ክፍያ አንጻር የተደረገ ማሻሻያ አለ። ይህ ምን ያህል ፍትሐዊ ነው? ታሪፍ ጋር ተያይዞ ፍትሐዊነቱን እንግዲህ ኦፍ ኮርስ ማሻሻያ ተደርገዋል። ፍትሐዊነቱ ጋር ተያይዞ ብዙ ጥያቄ ይነሳል ብዙ ጊዜ። እንዴት የኤነርጂ ተቋም ሪሶርስን የሚገዛው የሚሸምተው ሙሉን ይሄ ከትራንስፎርመር ከቆጣሪ ከኮንዳክተር የእያንዳንዱን የኤሌክትሪክን ኤነርጂ ለማስተላለፍ እና ለደንበኛው ሰፕላይ ለማድረግ የምንጠቀምበትን እቃ የምንገዛው የአሜሪካ ተቋማት፣ የቻይና ተቋማት፣ የጎረቤትም ሀገር ወር የትም አለም ላይ ኤነርጂን የሚሸጥ አካል ከሚገዛው ገበያ ላይ ነው የምንገዛ። እኩል ገበያ ላይ ሄደን ነው የምንገዛው ማለት ነው። አንድ ኪሎዋት አወር ኤነርጂ ለማመንጨት ከማመንጫ ጀምሮ ያለው ኮስቱ ወደ 12 ሳንቲም ዩኤስዲ ፐር ኪሎዋት አወር ነው ዌራስ የኛ ሀገር ደግሞ እየሸጠች ያለችው ከሁለት ሳንቲም በታች ነው። አሁን ተጨመረ ተብሎም አሁን ያለው ሁኔታ ማለት ነው። እና ምን ያህል ሰብሲዳይዝ እንደተደረገ እንግዲህ ማሰብ ነው። ሁለትና አስራ ሁለት መሀል ያለው ልዩነት እጅግ ሩቅ ነው እና በጊዜ ሂደት እያሻሻሉ መሄድ ምንም ጥያቄ የለውም ተገቢነት አለው ብዬ አምናለሁ። እኔም ግን ደግሞ የህዝብንም ደግሞ አቅም ያገናዘበ ኦፍኮርስ መሆን ይኖርበታል። አሁንም የተደረገው ማሻሻያ ከስር ያለውን ይሄ እስከ 50 ኪሎ ካታጎራይዝ ተደርጎ አርባ ኪሎዋቶች እና ከስር ያለውን ተጠቃሚ ያን ያህል ጫና የፈጠረበት አይደለም። እየጨመረ ሲሄድ ግን ኮንሰምፕሽናችን እየጨመረ ሲሄድ አጠቃቀማችን ከፍ እያለ ሲሄድ የሚጨምርበት ሁኔታ አለ። ኢንቨስት ከተደረገበት አንጻር ገና አልተገናኘም ነው የኔ ምላሽ። አዘሴም ታይም ደግሞ የመክፈል አቅምን ደግሞ እያገናዘበ የሄደበት ሁኔታ ነው ያለው የሚለውን ነው ማንሳት የምፈልገው። እንደ ተቋም ባለፉት አመታት የተለያዩ ስራዎችን ስታከናውኑ የገጠማችሁ ፈተናዎች ምን ይመስሉ ነበረ? ከዚህ ከስርቆት ጋር ተያይዞ ይሄንን የተወሰነ የቅርብ ወራት ማሚን ስፔሻሊ ይህን ሁለት ሶስት አመት ውስጥ ትንሽ ሰፋ ያለ ኔትወርክን በዘመቻ የማውደም ስርቆት የመፈጸም ዘመቻዎች ተስተውሏል። ይሄ ደግሞ እንደ ተቋም ትልቅ ኪሳራም ከዛም በላይ ደግሞ ደንበኞቻችን ስፔሻሊ የትራንስሚሽን ታወር ሲሰረቅ ዋናው ከማመንጫው ኤነርጂውን ወይ ደግሞ ኃይሉን የሚያመጣው ማለት ነው ብዙ በጣም በብዙ ሺህ ኦር ሚሊየን የሚቆጠሩ ደንበኞቻችን ኃይል የሚያጡበት ሁኔታዎች ይፈጠራሉ። ተቋማት፣ ሆስፒታሎች፣ ኢንዱስትሪዎች ለችግር ይዳረጋሉ። በጣም ኢምፓክት አድርገናል። ብዙ ማጣት የማይገባንም ብዙ ነገር አጥተናል። መሸጥ የሚገባን ኢነርጂ ሳንሸጥ፣ አክሰስ መፍጠር ሲገባን ያልፈጠርንባቸው ኤሪያዎች አሉ። ከዛ ረገድ ከጸጥታም ሆነ ከዚህ ከስርቆት አንጻር ማለት ነው። በተጨማሪ የዚህ የፋይናንስ ውስንነት ትልቁ ማነቀው ነው። በየጊዜው ያቀድናቸው እቅዶች ሀያ ሰላሳ ላይ የታሰቡ እቅዶች ወደኋላ ትንሽ የቀረንባቸው ሁኔታዎች አሉ። ያም የሚሆንበት ምክንያት የፋይናንሱ አንዱ ውስንነት ነው። ከዛ ውጭ ሰባት ዓመት ሳይፈጅብን ፈጠን ብለን ቴክኖሎጂን ወይ ደግሞ ሰርቪስን አገልግሎቶቻችን ባለማዘመናችን፣ የደንበኛ ቅሬታን በአግባቡ አለመፍታታችን ራስ አንድ ትልቅ ቻሌንጅ ነው ብዬ ወስዳለሁ። ጥሩ ሄደናል፣ ግን መፍጠን ነበረብን ከዚህ በላይ ብዬ አምናለሁ። ሌላው ቻሌንጅ እዚህ ኤሪያ ላይ ያለ የሰው ኃይል የአቅም ውስንነቶች ትልቅ ቻሌንጅ ነው ብዬ ነው የምወስደው። እንግዲህ አሁን አንዱ በመካከለኛና በአጭር ጊዜ ከያዝናቸው ናቸው ኢኒሽቲቭች ውስጥ ካፓሲቲ ቢልዲንግ ወይ ደግሞ የሰው አቅምን እዚህ ኤነርጂ ሴክተር እና ቴክኖሎጂ ዲጂታይዜሽን ጋር ተያይዞ የአቅም ካፓሲቲ ቢልዲንግ እንደ አንድ ትልቅ ማነቀው የነበረ ነው እሱ ላይ መስራቱ ሀሳብ በሰፊ አለ ማለት ነው። በመጨረሻም ኢትዮጵያ የምታመነጨው ኃይል በየጊዜው እየጨመረ መጥቷል እና የኤሌክትሪክ አገልግሎቱም ተጠቃሚው ፍላጎት አንጻር ከሚመነጨው ኃይል ጋር ራሳችሁን አጣጥማችሁ ለመሄድ ምን አቅዳችኋል የሚለውን የማሰሪያ ጥያቄን አድርገው። መልካም። እንግዲህ እንደ ተቋም የማስተር ፕላን ጥናት እያስጠናን ነው እኛ ከፓወር ወይ ደግሞ ኤነርጂ ከሚያመነጨውም ተቋም ጋር አብረን በቅንጅት እየሰራን ያለ ነው ለቀጣይ ሀያ አምስትና አመታትና እንዲሁም ከዛም በላይ ለሆነው አመታት የሚመጡ ዲማንዶችን በማጥናት እነሱም ደግሞ የሚያመነጫቸውና ወይ ደግሞ የሚፈጽሟ ኢምፕሊመንት የሚያደርጓቸውን ፕሮጀክቶች እያየን እኛም የደንበኛውን ዲማንድ እየታየ እራሳችንን በዛ መጠን ኔትወርኮቻችንን የማዘመን፣ የማስፋት፣ የማሳደግ ስራዎች በሂደት እየተሰሩ ያሉበት ሁኔታ ነው ያለው። ፓወር ተቋም ወደ ስድስት ሺህ ሜጋዋት የሚሆን ኃይል እያመነጨን ያለው አሁን አብዛኛውን በሚባል ደረጃ እኛንን የምንወስደው ከዛ የተረፈውን የተወሰኑ ከፍተኛ ኢንዱስትሪ በሃይ ቮልቴጅ የሚሰጡ እነሱ ጋር የሚጠቀሙ አሉ። ሶ በዚህ ደረጃ አብረን ተቀናጅተን እየሰራን ነው ማለት ነው። ከምን ጊዜም በላይ አብረን ፕላን እያደረግን ነው፣ አብረን እየሰራን ነው። ችግሮችም ሲኖሩ አብረን አላይን አድርገን ችግሮችን እየፈታ ነው። ከፓወር ተቋም ባለፉት ሰባት ዓመታት የኤሌክትሪክ አገልግሎትን ለሕብረተሰቡ በማዳረስ ረገድ የተሰሩ ስራዎች ምን ይመስላሉ በሚለው ርዕሰ ጉዳይ ላይ ለሰጡን ምላሽና ማብራሪያ እጅግ በጣም አድርጌ አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ